ይሄ አንተ የምትለው አይነት ጉዳይ ስለተነሳ ይሄ ትክክል ነው ወይስ አይደለም የሚለውን ኃላፊነት ያላቸው የመንግስት መስሪያ ቤቶች እንዲያጥኑ ተደርጓል። አጥንቶ ሲያቀርቡ እናያለን ምንድን ነው የሚለውን። መጀመሪያ ያስጠና የነሱ ሲሆን ትክክል የሚሆነው የኛ ሲሆን ትክክል የማይሆነው ለምን? የማን ሲሆን ትክክል ይሄ? በየቤቱ ተማሪዎች፣ በየቤቱ ተማሪዎችን ማን? አንተም ሄደህ አላየህም እንዴ? የተባለውን የምትነግረው የምትለውና የምትናገር አይደል? መንግስት ብቻ ነው እንደ ማየት እድል አይደለም። አንተ ማየት ትችላለህ አንድ ቦታ ምናልባት ልታገኝ ትችላለህ። ነገር ግን አሁን ይሄ ችግር ነው ወይስ ችግር አይደለም? ጥቅም አለው ወይስ ጥቅም ሆኖ ጉዳቱን የሚያመዝ ነው? ኤቭሪቲንግ የራሱ ጥቅም የራሱ ጉዳት አለው። ይሄ ጥቅም አለው ወይስ ጉዳት አለው የሚለውን ቅድም መጀመሪያ እኛ በራሳችን አስጠንተናል አልኩኝ። ይሄ በቂ አይደለም ተብሎ ስድስት መስሪያ ቤቶች ተመድበው አሁን ጥናት እያደረጉ ነው። ሎጂካሊና ሎጂክ ምንድን ነው? በሎጂክ እናውራ። ለምሳሌ በአቋራጭ መበልጸግን የሚያበረታታ ነው። ምኑ እኮ ኢንተርናሽናል እኮ ነው። በአቋራጭ መበልጸግን ያበረታታል። በትንሽ ነገር በአንድ ጊዜ ሌላ ነገር ማግኘትን የሚያሳስብ ነው። ወደ ተማሪዎች ስንወስደው ሳጠኑ ሳነቡ በኩረጃ ማለፍን የሚያበረታታ እኮ ነው። ይሄ ሎጂኩ አለም ጨዋታ ነው። ይሄ በኢትዮጵያ ብቻ ነው አለም አቀፍ የተጫወተው ነው። እኛ መቀበል አለብን ወይ መቀበል አለብን? ተቀብለናል። ህግ ወጥተዋል። በህጉ መሰረት እየሰራን ነው። ኢትዮጵያ ኢትዮጵያ ህጉን አውጥታ በህጉ መሰረት እየሰራን ነው። በህጉ መሰረት እየሰራችሁ ነው። በህጉ በዚህ የተነሳ በርካታ ማህበራዊ ቀውሶች አልደረሱም። አይኔ ቀውሱ እዚህ ጋር ደርሷል የሚል እኔ መረጃ አሁን መረጃ የለኝማ። እኔ መረጃ በየቤቱ ቁጭ ማለት አልችልም። ነገር ግን ሁለቱም ነገር ብቻ የተቋቋሙበትን መስሪያ ቤት ሊመሩ ሲሾሙ መረጃ እንዲኖሩት ግዴታ ነው። ሁለት ነገሮችን መያዝ አለብን። መረጃ ሲደርሰኝ ማጣራት አለብን። ለምን አይጠይቁም? መረጃ ሲደርሰኝ ማጣራት ነው። ለማጣራት ይሄ ስራ ትክክል ነው ወይስ አይደለም፣ ለሀገር ይጠቅማል ወይስ አይጠቅምም የሚለውን የሚያጠና ትላልቅ መስሪያ ቤቶች፣ ቅድም ያልኩህ እኮ የተወጣጣ ኮሚቴ እያጠና ነው ነው እንዲያጥኖ አድርግ ያለው ጥናቱ አልቆ ሲመጣ ነው። የኢትዮጵያ ሕዝብ የሰለቸው ኮሚቴ ተቋቁሞ ጥናት እየተጠና ነው የሚል መልስ ሰልችቶናል። ለምን በአግባቡ ይሄ እየሆነ ነው ለሚለው መልስ መስጠት ነው። ኃላፊነት ያለበት መስሪያ ቤት በየዕለቱ የዕለቱን መረጃ የመያዝ ግዴታ አለ። በየዕለቱን መረጃ እኮ ይዤአለሁ። የራስን ጥናት ይጠብቃሉ። ለምን ይህንን ሕግ ያወጣው አዋጅ ያወጣው መንግስት ነው እኮ እየደገምኩልኝ በደንብ እንድታውቀው ነው። መንግስት አዋጅ ህግ አውጥቶ ስራ ብሎ ሰጥቶኛል። ሲሰራ ችግር ገጥመዋል ወይስ አልገጠመም? አይ ህብረተሰቡ ቅድም እንዳልኩ መጀመሪያ ላይ ጩኸት አበዛ ማለት ቅድም ያልኩ የተማሪዎች እንደዚህ ሆኑ፣ ትምህርት ቤት ችግር ተፈጠረ፣ አስተማሪም ምናምኑም እንዲህ ያለ እየተባለ ተነሳ። ኦኬ ጥሩ ነው ከተነሳ ለሀገር የማይጠቅም ከሆነ መቅረት አለበት። ለሀገር የሚጠቅም ነገር ካለው ደግሞ መቀጠል አለበት። ሌሎች ሀገሮች ደግሞ ላይ ጥቅም ኖሮት እየሰራ ነው። አዳምጠኝ። እኛ ሀገርም ሶስት አሁን ቅድም ያልኩን ውጤት ምን ምን ውጤት አመጣ ያልከውን ነግር ያለው ችግር አለው። ከዚህ ከሚያስገኘው ጥቅም በላይ ጉዳት ያስከትላል ከተባለ በጥናት እኮ ነው የሚረጋገ እኔ ባጠናውን ጥናት ተነስቼ ጉዳት አለው አንተ ለራሴ ልትል ትችላለ ይሄን አንተ አንድ ሰው ሲላል፣ አልልም አልልም፣ ባልተጠና አልልም ነው። ሌላው አንዱ በጥናት ያገኘሁት የአወራራሽ ድርጅቶቹ መሰረት ኦሪጂናቸው ውጭ ሀገር ነው ዋናዎቹ። ይሄን አላቅም። ስለዚህ ዶላር እያዘዋወሉበት እኛ እኛ የውጭ ሀገር ምንዛሬ እያሸሹበት ነው። እኛ የምንሰጠው ፍቃድ ለኢትዮጵያዊ ነው። ለኢትዮጵያዊ ብቻ በኢንቨስትመንት አባጅሙ የተገደበው ለኢትዮጵያዊ ብቻ ስጥ ተብሎ ነው። በኢንቨስትመንት ተባችሁም? እሺ። ከኋላ ሌላ ሰው አለ። አሁን እዚህ የቤቲንግ ዋና መስሪያ ቤቱ ኢትዮጵያ ውስጥ አለ እ ኢትዮጵያ ውስጥ ነው። ምን የዚህ የቤቲንግ ዋና መስሪያ ቤቱ ቤቲንግ ዋና መስሪያ ቤቱ አይ፣ እኛ እኔ ቤቲንጉን አጫውታለሁ ያለ ሰው ብቻ እኮ ነው። ምን ኦሪጅኑ፣ ኦሪጅኑ እዚህ ሀገር ገብቶ ይሄን የሚሰራ ኦሪጅኑ የውጭ ዜጎች አይደሉም እንዴ ወይም ውጭ ሀገር አይደል እንዴ ያለው ኬንያ አይደል እንዴ እኔ እኔ ለኬንያም አልሰጠውም ለውጭ ሀገርም አልሰጠውም ፍቃድ ፍቃድ ሲሰጥ ለኢትዮጵያዊ ብቻ ነው የሰጠሁት ይሄኛው ከዛ ምን ችግር ፈጥሯል ወይ ነው ውሉን ሲያመጣ ሰነድ ያመጣ እኛ ጋር የሚመጣው እኔ ነኝ የሚያካሂዶ ብሎ ነው እሺ እንጂ ከሌላ ቦታ ጋር ስራ ይሰራለሁ የሚል ነገር የለውም። ይሄ ደግሞ እንደዚህ የሚሰራ ከሆነ ይሄንን የሚከታተል አካል አለ። እንደዚህ አይነት ነገር የሚሰራ የሚያጭበረብር፣ ከውጭ ሀገር ጋር የሚሰራ ከሆነ ሌላ ይሄንን የሚከታተል መስሪያ ቤት አለ። ይሄ ኃላፊነት ይሄን አይደለም። ይሄ ፈቃድ መስጠት ነው። ሎተሪ ማካሄድ ትችላለህ። አሁን ጥሩ መልስ መ የእኔ ጉዳይ አይደለም በሉኝ እንጂ የእርስዎ ፍቃድ የመስጠት የብሔራዊ ሎተሪ ተግባርና ኃላፊነት ይሄ ጥሩ ነው። ከዛ ውጭ ያለው የእኔ አይደለም ማለትና እንትኑ ግን ይላል። ከውጭ ጋር ይገናኛል። የውጭ ነው እኮ ቤቲንግ አይደለም። ሁሉም ነገር እኮ የውጭ ነው። በቃ እናም ያጫውተውን አካል ፍቃድ እስከ መስጠት ድረስ ነው የብሄራዊ ሎተሪ ተግባርና ኃላፊነት። እሱ ያስማማኝ፣ የእኔ ኃላፊነት ፍቃድ መስጠት ነው ፍቃድ ነው። ከዚያ ውጭ ግን ዶላር ማዘዋወሩ ላይ የውጭ ምንዛሬ ማሸሹ ላይ የእናንተ ተግባርና ላፊነት አይደለም። እሱ የሚመለከ እሱ ማሚ ያግባባን እሱ ያግባባን የእርሱ ተግባርና እንትን ስላልሆነ ሌላ የመጨረሻችን ጉዳይ ብናደረግ ደስ የሚለኝ የዚህ የኤስኤምኤስ ላይ ለምሳሌ ቢያንስ ነው ምለው፣ አንደኛ መብት ነው ወይ? እናንተ ናችሁ ያው እነሱን ማረል ፍቃድ የምትሰጡት መቼም የትኞቹ የኤስኤምኤስ የዚህ እጣ ምናምን የሚያጫውቱ ስድስት ይሄ እንደዚህ እንደ እንትኑ አይነት እንደ አድማስ አይነቱ አዎ፣ አንዳንዶቹ በኤስኤምኤስ እናካሄዳለን ብሎ ምናምን፣ አዎ የፕሮሞሽን የሚሆን ምናምን። ዞሮ ዞሮ ፍቃድ ሰጪ ናቸው። ግን አንዳንዴ ከግዴታ ጋር መሆን የለበትም ወይ ምናልባት ባይቻል፣ ለምሳሌ አንድ የኤስኤምኤስ አጫዋች በወር ውስጥ በሳምንት ውስጥ በቀን ውስጥ በሰዓታት ውስጥ ለአንድ ሰው ምን ያህል ጊዜ መላክ አለበት ማለት። ይህንን ቁረጡ ብለው ይልኩልን አደለ ምናልባት ይሞክሩ ብለው ባልሆነ ሰዓት ለሊትም ቀንም፣ እንዴ ሰው እዳ በላ ይሄን ቴሌ መደረግ ነው ብሎ የቆመ ነው ቴሌ እንትን አደለም። ይሄ ቴሌ የእናንተም ነው ቆ አዳም በጋራ ነው የምንሰራው። እኛ ፍቃድ ነው የምንሰጠው በስምስ እንዲያካሂድ ማለት ነው። በምን ያህል ፍሪኮንሲ ማድረግ አለበት የሚለውን የኤስኤምኤሱን ጉዳይ የሚከታተለው ቴሌ ነው። የኢትዮጵያ ብሮድካስቲንግ ሁልጊዜ አሁን ያልከው ጥያቄ ከሶስት ዓመት በፊት ተነስቶ ማለት ነው። ሁልጊዜ እየላኩብን ነው ስላለ እንዳትልኩ የሚል በሳምንት ጊዜ ውስጥ በተወሰነ ጊዜ ብቻ ላኩ የሚል ቴሌም ብሮድካስትም እንትን የኢትዮጵያ ብሮድካስትም አስተላልፎ እንደዚህ አይነት ነገር ከቆመ ቆይቷል። አሁን እኛን ኤስ ኤም ኤስ እያካሄድን ያለ ነው። እኛ አሁንም የላክን ነው። በተኛበት ሰዓት አይደለም፣ በቀድ በተወሰነ ጊዜ ውስጥ እናስተላልፋለን። ቴሌም ያስተላልፋል። የኛ ነው የራሳ ያለ ሰዓት ያለ በቀን አምስት የስድስት ምናገባ ነው። ቴሌም እኛም ስለምንልክ ያለ ሰዓት የላከው የማን እንደሆነ አይታወቅም። እሱን ቼክ እናደርጋለን ነው የካርጉ እንጂ። በጣም አሰልችታችሁን አይደል? ነው እንግዲህ ያው አንድ ሰው ሥራ አለው እኮ በሬዲዮና በቴሌቪዥን ፕሮሞሽን። ይሄን ለመለሰ ይሄንን እሰጥሃለሁ፣ የመቶ ብር ካርድ እሰጥሃለሁ ምናምን። እሱ ይቻላል። ሁለት አይነት ነገር ነው ያለ። ሌጣ የሆነ ጥያቄ አለ ለእጣ ማለት የእድል ጉዳይ እየሌለበት በመለሰው ለምሳሌ፣ ገባኝ አንድ ሰዎችን እየጠየቀ የሚያስቸግረው የዋልታ ጋዜጠኛ ማን ነው ቢባል ስሜ ነህ ባፌርስ ብሎ ከመለሰ እኛ አያገባንን። ሰዎችን የሚያስቸግረው አሁን ግልጽ ሆነልኝ። እንደዛ ከሆነ እኛን አያገባ። ነገር ግን የጣ ፓርቲ ካለው እድል ፓርቲ ይህን አድርጋችሁ ከዛ በኋላ ከአስር ሰዎች መርጣለሁ ከአስር አምስት ሰዎች እንደዚህ መርጣለሁ ካለ የእድል ኤሌመንት አለው። ስለዚህ እሱን እሱን እንትንላለ እና ግን አሁን ለምሳሌ እንደዚህ ከማስቸገር ባለፈ አሁን ብዙ እኮ ሬዲዮ ምናምን ቴሌቪዥን ላይ ትሰራላችሁና እንዲህ እንዲህ አይነት ያልጠሩ ነገሮችን አሁን ለምሳሌ እኔ አላቅም ነበር ይቻ ሊሆን ዝም ብሎ እጣ እንዲሰጣለው አሁን እድል ስለሌለበት ጥያቄው ስለመለሰ አሉ እና የኮሚኒኬሽን እንትናችሁ እንዲህ አይነት ነገሮችን ሞኒተር አድርጎ ሰው ለሰዎች ግርታ የሚፈጥሩ ነገሮችን ለምሳሌ አሁን ስድስት መቶ አምስት እርስዎ በዚህ በኩል ቆማል ይላሉ፣ ለሁለት ደግሞ በዚህ በኩል ትልካላችሁ ባለመናበብ ሰዎችን እያስጠነቃችሁ ሊሆን ይችላል። በተመሳሳይ መልኩ እንዲህ በቴሌቪዥን ፕሮግራማችሁ ሌሎች ቦታዎች ላይ የሚሰሩ ህገወጦችን ምናምን ላይ የኮሚኒኬሽን ስራችሁ ላይ በእርሶ ግምገማ የተዳከማችሁ አይመስሎትም? ኮሚኒኬሽን ስራችን በተቻለ መጠን እየሰራን ነው። ሙሉ በሙሉ በቃ ፍጹም ነን ብሎ መውሰድ በጣም አስቸጋሪ እንትንማ፣ ዋና ናችሁ። ይሄ ፕሮሞት ስታረጉ በደንብ አቃለሁ። እሱ ችግር የለባችሁም። ግን እንዲህ አይነት ነገሮች ሰዎች ብዥታ ውስጥ እንዳይወድቁ እንደ አስተያየት ይወስደን። በዋልታ ቴሌቪዥን ነጻ ሀሳብ መድረክ ላይ እዚህ ተገኝተው ሊነሱ ወይም ደግሞ ከሰዎች ሲነሱ የነበሩ ሀሳቦችን ጥያቄዎችን ስለመለሱልን ስላብራሩልን እጅግ በጣም ከልብ ነው በተመልካቾች ስም የማመሰግነው። ይልመድቦት ለማለት እወዳለሁ። ተመልካቾቻችን፣ የዛሬ ቆይታችን የተመለከታችሁትን ይመስል ነበር። ስሜነህ ባይፈርስ ነኝ። ሳምንት እንገናኛለን በሌላ እንግዳ በሌላ ርዕሰ ጉዳይ። እኔ አመሰግናለው እጅግ በጣም ነው ማመሰግነው አብራችሁን ስለነበራችሁ። በድጋሜ ቴንኪዩ።